ነው። ለምንድነው ማንተወስተው እንደ ልጅት ዋስ እኔ ስለኮመንተሮች የሚመለከተኝ ነገር እኛ ኮ አንቺን ቢሆን እከሳችኋለሁ አለው ብለሻል፣ አይደለ መክሰስ የምትችው እኔ አንቺን ስምን ሳነሳ ነው። ሳራ አልሀበሻ እንደዚህ እንደዚህ ነገር አድርጋለች ሲለው እኔ የአንቺን ስም አንስቻለሁ። ተጠቅሷል ስምሽ ወይም ደግሞ ምግብ ቤት ስም ተጠቅሷል። አልጠቀሰም እኮ አሁንም፣ ቢሆን ሰው ለመረዳት ሞክሪ። ከኔ በላይ ባለቤቱ አለች። ስልክ ስለሌላት እዛ የሚያገናኛት ሰው እየፈለኩኝ ነው ስልኩ አልሰራ ብሎ ነበር። ገና ዛሬ ነው የሰራልኝ። ተረጋግቢ ብዬሽ አለው። በስልክም ደውለሽ ታወሪኝ። ከዚህ በላይ ምን ማድረግ አለብኝ እኔ? አንዴ ልጨርስላት። እኔ ምንድን ነው ያልኳቸው? እኔ ያልኳት እኔ እንዳልሆንኩ ብቻ ተናገሪ ነው። ሌላ ምንም ጥያቄ የለኝም። ክሱ ላይም አለው፣ ከጎናቸው አለሁኝ፣ ምንም አታስቡ ማንኛውም ነገር አለ ግን እኔ እንዳልሆንኩኝ ግን ለምን አትናገሩም ነው ያጣላል ነገር እነሱ ደግሞ ልጅቷ ትናገር ልጅቷ የፖሰተች ለምንድን ልጅቷ የምትናገረው የፖሰቱት እሺ እኔ ልመልስልሽ ልመልስልሽ እሺ እሺ እኔ ልጅቷ ይህው ሀያት አጠገቧ ናት በኢሞ ቪዲዮ ደውለን ነው ያናገርናት ስናናገራት እስኪ ለእኛም አልነገረችንም የምግብ ቤቱ ስም ምግብ ቤቱ ብራንች እንዳለው የነገረችን እራሷ ናት። የአቡዳቢ ብራንች ተሰራ እንደነበረ አሁን ከመናገሯ በፊት ከዚህ በፊትም ከቤተሰቦቿ ሰምተናል፣ አቡዳቢ እንደምትሰራ ሌላ ብራንች እንዳለውም። ልጅቷ ተበዳይዋ እራሷ ናት የነገረችን። እኛ በቦታ አልነበርንም፣ ከእሷ ጋር አልሰራንም። የምግብ ቤቱ ስም ደግሞ አልነገረችንም፣ ራስ እነግራለሁ ብላለች። ነገ እናመጣትና ራሷ ትነግርሻለች። ምክንያቱም የማናውቀው ነገር ነበር ሌላ ሰው ለሱ እኔ መልስ ልስጥ። እንደው በማሪያ አመሰግናለሁ ሀያት አመሰግናለሁ። እኔ ህዝቡን ወዳጆቼ፣ አፍቃሪዎቼ ልጠቃችሁ፣ ለእኔ ላሰባችሁ፣ እውነቱንም እኔ መጥቼ ልናገር አላሳፍራችሁም። እንዲህ አይነት ነገርም አላረኩም። ይህን እንድታቁልኝ ብቻ ነው። እነሱ ደግሞ ከተበደለች ልጅቷ፣ ከተጎዳች በጠራችሁኝ መንገድ እመጣለሁ። ነገም ከነገ ወዲያም ከእናንተ ጋር ምንም የሚያሳስበኝ ነገር የለም። ከዛ ውጭ ግን ይሄ የተባለ እኔ ጋር አልሰራችም። እኔ ጋር አልነበረችም። ልጅቷንም አላውቃትም። ፖስት ያደረጉትም ለእኔ ስም ጠቅሰው ሳይሆን ዝም ብሎ በደፈና ነው ያደረጉት። ሰው ነው ራሱ እንትን አርጎ አልሀበሻ ያለው ነው ብለው። ስለዚህ እሺ፣ ሁላችሁም አንድ የመጨረሻ ጥያቄ ልጠይቃችሁ፣ ሁላችሁ እኔ የማውቃችሁ እዚህ ቲክቶክ ላይ የማውቃችሁ ሙና፣ መሲ፣ ሳራ፣ ሁላችሁም ጉቺ፣ እኔ ነኝ ቪዲዮ የሰራሁት። እኔ ላይ ያያችሁትን ጥፋት ይሄንን አስተካክል የምትሉ ነገር ካለ ተናገሩ፣ ንገሩኝ። ከዛ ውጪ ሳሪ እኔን ደውለሽ የማስፈራራት መብትም እንዳል ይኖርሽ አይኖርሽ አላውቅም። ሳሪ ደውላ እንድታስፈራራኝ አልፈልግም። ያለውን እውነት አመጣላችኋለሁ። ተጎድቻለሁ ያለችኝ ልጅ አቀርብላችኋለሁ። ከዛ ውጪ ይህንን ስተሳርተሻል፣ ይህንን ጥፋት አጥፍተሻል የምትሉኝ ከሆነ እህቶቼ፣ እናቶች እዚህ ጋር አላችሁ፣ ይቅርታ መጠየቅ ካለብኝ ይቅርታ ይጠይቃለሁ። ከዛ ውጭ ደግሞ ሳሪ አልሀበሻ እኔ በጣም መወዳት የማከብራት ሰው ናት። ደውላ ደግሞ እንድታስፈራራኝ አልፈልግም። ደውላ አስፈራርታኛለች፣ ማታም፣ ትላንትናም። ይሄው አጠገቧ ነው። ምንም ውሸት የለውም ምንድን ያልኩሽ? ፖስት አድርጊ፣ ቀይሪ፣ ስሜን አስተካክዬ ማለት ማስፈራራት ነው? ድራማ መስራት አያስፈልግም። እኔ አላስፈራራሁሽም። ምንም ኤቪደንስ አለ? የሚያስወስሽ ነገር የለም። እኔ እንደሰው ውሸታም አይደለሁም። ልንገርሽ፣ ዳብል ፌስ አይደለም የሚወርስ ቤትም ምክንያት የለኝም። ባስፈራራሽ እኔ ሂጅ ከስሼ መደርገውን አውቃለሁ። ህግም መቅሰው ነኝ። ግን እኔ ያልኩሽ ስሜን እየጻፉ ስለሆነ አይደለችም ብለሽ ተናገሪ። ይህ ማስፈራራት ነው አይደለም። ለምሳሌ ማለት ነው ትናንትና ተከፍሎሽ እንደሆነ አውቃለሁ። የቀጠረኝም የከፈለኝም ሰው የለም። አንቺ ደግሞ አውቃለሁ ተከፍሎኝ ጠብይ፣ የእኔ ስም ድ ጠፋ በይ። ማንንም የሚገምተው ነው ይሄ ግምት፣ ማስፈራራት አይደለም። ይሄ ምን አመጣው? ኔ ምንም አይነት አጀንዳ የለኝም፣ ከአን ጋር የሚያገናኘኝ ነገር አን ይያለን ብለሽ ስናገር ነበረ። አጀንዳሽን ጨርሰሻል። እኔ ግን አጀንዳውን የሚያቁኝ ያቁኛል፣ ችግር የለም። አጀንዳሽ እኮ እስካሁንም እኮ እንዳደረግሽው ነው ያለሽው፣ እያሰደብሽኝ ነው ያለሽው። ግን ችግር የለም። እኔ በግል ካንቲ ብቻ ያሉ ሰዎች ሀሳብ ይስጣ። እኔ ሌላ አጀንዳ ካለ ማለት ነው ፋሪ አጀንዳ ካለ እየታዘቡ ያሉ ሰዎች አሉ፣ ሀሳባቸው ይስጣ። አናውራ መሲስት ሚውት አድርጊው አንዴ። ሳሪ እንዴት ናችሁ? ጉቺዬ ሳሪን ሳባት። እሺ ጉቺ ሞዴሬተር ካለ ሳሪን አስገበ፣ ሞዴሬተር ይልሽ ሳሪን አስገባው። እኔ አሁን የኔ ጥያቄ ምንድነው? ባለቤቱ አንደኛ ምንም የሚያስፈራ ነገር የለም። ምናልባት እሷ የፈራችበት መስ የፈራችበት የራስሽ ኬዝ ሊኖር ይችላል። ግድ ነው ልትፈሪም ይገባል። ነገር ግን አንድ ነገር ሊታወቅ አሁንም ደውዬልሽ ልሽ ነበረ፣ መስ እያወራውሽ ነበረ ቁጥር ሽላኪ ልምዬ እያወራውሽ ነበረ። ሰውዬው መነገር ካለበት ይነገራል ነው። በመጀመሪያ ደረጃ አልሀበሻን ግን ከዚህ ውስጥ አስወጧት ነው ትልቁ ነገር። ሳሪ አልሀበሻን ከዚህ ነገር ውስጥ አስወጧት ሳሪ አል ሀበሻ ብትኖርበት እኛ ሳሪ አል ሀበሻን እንናገራታለን። ማንንም አንፈራም። በመጀመሪያ ደረጃ ገባሽ። በሌለችበት አሁንም በየሻለው ሰው በግምት ስለሚሄድ ሳሪ አል ሀበሻን አታክ እያደረገ ነው። ሳሪ ደግሞ እንደማንም ባለ ሀብት እንኳን ሰው ላይ መታ እምትንጠባረር አይደለችም በማለት ጉቺ ትጥራት፣ እኔ ልጥራት፣ ሳሪ ትጥራት ምናምን መቶ፣ እንትን እንትን ሚላት ሰው ነው። ስለዚህ ወንድ ነው፣ ወንዱ ይጠራል ነው ማንም አባቷ ይፈራውም አይፈራውም ይጠራል። ሰው የሚበድር ሰው ሳሪ ሰው የምታስለቅስ ከሆነ የሳሪ ስም ይጠራል። በሌለችበት ግን አታክ ተደርጋ ሳራ ስለተነሳ ደግሞ እዚህ ጋር ያለው አምስት ሺህ ሰውም ገስት ላይ ያለው መሲ አንቺንም ጭምር ደግሞ መሞት ካለብን ከሳሪ ጎነነ የምንሆነው ለምን እንደዚህ አይነት ቤቷ ሰው አበሻ ሄዶ ጉቺ ትናገራለች። ቤቷ አበሻ ሄዶ ሳንከፍና በልተን የምንወጣው ሰራተኞቿ ሄደን እነሱ ናቸው እንደውም ሳሪን የሚያዟት ያየ ነው። ይህን ነው ጉጭ፣ ሁላችሁም ታውቋታላችሁ ሳሪን። የሆነ ሰውን አታክ ለማድረግ ግን የሆነ አጀንዳ ተይዞ የሚመጣ ከሆነ ግን ማን እዚህ ቲክቶክ ላይ ምን ተለምዷል ጉቺን ለማጥፋት ወይ ሳሪ ለማጥፋት ወይ የሆነ ሰው ወይ ሙናን ለማጥፋት የሆነ አጀንዳ ክሬት ይደረጋል። ያ ሰው እንዲመታ ይፈለጋል። ያን ደግሞ ወይ ሳሪን ለመምጣት ከሆነ የኔ እይታ የሚለውን አንዳችሁ ሳቡት። እሺ ከታች የኔ እይታ የሚለውን ኦሮሚያን አስገቡት። አንደኛ ይሄ ሁለተኛ ነገር ደግሞ መሲ ይህንን ሰውዬ ልጅቷን ነጋ መጣት አለው ብለሻል። ከልጅቷ አንደበት ምግብ ቤቱም ስሙም ይጠቀሳል። ይሄን ነገር ጥፋት ካደረገል እሱም እኮ ያጠፋው ያጠፋው ጥፋት ተነግሮት ወገናችን ነው። ማንም አሳልፈው የሚሰጠው ሰው የለም። ገባሽ? ልጅቷን ይቅርታ ይጠይቃል። ገንዘቧን ይከፍለታል። ይቅርታ ይጠይቃል። ዳግም እንደዚህ አይነት ነገር ውስጥ እንዳይገባ ይደረጋል። ተግባባል? እንጂ ሳሬ የሌለችበትን ሳሬን አታክ የምታደርጉ ከሆነ ነው እኛን አልፋችሁ ነው ሳሬን እኛን አልፋችሁ መጀመሪያ እኛን እኛን እዚህ ፊት ለፊቱ ያለነውን አልፋችሁ ሳሪን ታጠቋታላችሁ። በሳሪ ነው ዱባይ ውስጥ ቀና ብለን በጣም ሚሊዮን ኢትዮጵያኖች ቀና ብለን የምንሄደው በሳሪ አል ሀበሻ ነው። አንደራደርም። እዚህ ቲክቶክ ላይ ምን ተለምዷል? የሆነ ሰው ቀና ሲል ያንን ሰው የማጥፋት አጀንዳ ነው። ወይ መሲም ሳሪ እስካላልሽ ድረስ ሳሪ የለችበትም የሚለውን ነገር ለመናገር ምንም የሚያሳቀቅሽ ነገር የለም። የምግብ ቤቱ ባለቤት ሳሪ ናት እንዴ? ይሄንን አዎ፣ ወይ አይደለችም። ሳሪ ናት እኔ አላውቅም ሳራ ትሁን ሌሎቹን እኔ የማቀው ነገር የለም ልጅ ኖ ኖ ኖ ምግብ ቤቱን ታውቂዋለሽ መሲ ይሄን ምንም እንኳን አንቺን ያውቋለሁ ገባሽ ግን ሳሪ እንዳልሆነች ታውቂያለሽ ሳሪ እንዳልሆነች ታውቂያለሽ የሰው ልጅ አንድ ሞት ነው ያለው ምድር ላይ ሀቅ ተናግረው የሰው ልጅ መሞት ካለበት ይሞታል ገባሽ መሲ የምግብ ቤቱ ባለቤት ወንድ ነው ወንድ ነው ከሳሪ ጋር ምንም የሚያገናኝ ልጅ ወንድ ሳሪ ያስጠፋቻችሁ ሰዎች ካላችሁ ይዛችሁ